የሐረሪ ክልል ፕሬዝደንት አቶ ኦርዲን በድሪ ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለች ግለሰብ በቁጥጥር ስር መዋሏን የክልሉ ፖሊስ ዛሬ አስታውቋል። መረጃውን በስፋት የምንዳስሰው ይሆናል። ከአራት ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት ጸድቋል። ይህን ያለው የአዲስ አበባ ካቢኔ ነው። መረጃውን በስፋት እንቃኘዋለን። ሳውዲ አረቢያ ኢትዮጵያን ጨምሮ በአስራ አራት ሀገራት ላይ የቪዛ ጊዜያዊ እገዳ ጥላለች። ዝርዝር አለን። እንግሊዛዊ ዶክተር ነኝ እያለ ሲያጭበረብር የነበረው ህንዳዊ በፖሊስ በቁጥጥር ስር ውሏል። በዝርዝር እንዳስሰዋለን። ለጦርነት ዝግጁ ነን። ለጦርነት በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለምም አንድት ስንዝር አናፈገፍግም። ይህ የኢራን ኢስላማዊው ዘብ ጦር አይ አር ጂሲ ዋና አዛዥ የዛሬ መግለጫ ነው። ዝርዝሩን ይዘናል። ሰላም ጤና ይስጥልን። እንደምን አላችሁ? ክብራትና ክብራን የብራና መረጃ ቤተሰቦች፣ ከብራና መረጃ የሰዓቱ አንኳር ዜናዎች ከአገር ውስጥም ከውጭም ከባህር ማዶ ይዘንላችሁ መጠና እስከ መረጃችን ድምዳሜ ላይክ፣ ሽር፣ ኮሜንት በማድረግ አብራችሁ እንድቆዩ በአክብሮት እንጋብዛል። የቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድወዳችሁን በአክብሮት እንጋብዛለን። በቀጥታ ወደ ዝርዝር መረጃዎቻችን እናቀናል። የሐረሪ ክልል ፕሬዝዳንት አቶ ኦርዴን በድሪ ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል ተጠርጥራለች የተባለች ግለሰብ በቁጥጥር ስር መዋሏን የክልሉ ፖሊስ ዛሬ አስታውቋል። የሐረሪ ክልል ፖሊስ ኮሚሽን ዛሬ ከፎቶዋ ጋር ባወጣው መረጃ ወይዘሮ ነጅሃ ጠሃ ዮሱፍ የተባለችው ተጠርጣሪ የርዕሰ መስተዳደሩ ኦርዲን በድሪ ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበረ ባደረግኩት ክትትል አረጋግጫለሁ ብለዋል። ከዚህ በተጨማሪም ተጠርጣሪዋ በሌሎች በመሰል ከፍተኛ የማጭበርበር ስራ ላይ ተሰማርታ መቆየቷን የሚያመላክቱ መረጃዎች እንዳሉትም ፖሊስ አስታውቋል። አሁን ላይ ግለሰቧ በቁጥጥር ስር ውላ ምርመራ እየተጣራ ነው። በቀጣይም ጉዳዩን በሚመለከት በዝርዝር ለህዝብ ይፋ አድርጋለሁ። ህዝቡ ከዚህ አይነት የማጭበርበር ድርጊቶች ሰለባ እንዳይሆን ጥንቃቄ ያድርግ፣ አጠራጣሪ ክስተቶች ሲያጋጥሙ ጥቆማ ይስጠን ሲል የሐረሪ ክልል ፖሊስ ኮሚሽን ጥሪ አቅርቧል። ከአራት ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት ጸድቋል። የአዲስ አበባ ካቢኔ ነው ይህን ያለው። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ከእነዚህም አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከአራት ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር የማድረግ ነው። ካቢኔው በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር የእውቀትና የባህል ልህቀትን በከተማዋ ለማድረግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታውን ውሳኔ ጸድቋል ሲል አሳውቀዋል። ከዚህ ባለፈ ካቢኔው የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፏል። በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎች አስመልክቶ ውሳኔ አስተላልፈዋል። የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔ አስተላልፏል። ሳውዲ አረቢያ ኢትዮጵያን ጨምሮ በአስራ አራት ሀገራት ላይ የቪዛ ጊዜያዊ እገዳ ጥላለች። ሳውዲ አረቢያ ለኦምራ ቢዝነስ እና ቤተሰብ ጥየቃ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለአስራ አራት ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጂ መገባደጃ እንደሆነው የሰኔ ወር አጋማሽ ሀያ ሀያ አምስት ድረስ ውሳኔው የተሰጠው በሀጂ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሐጅ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኦምራ ቪዛ ማግኘት የሚችሉት በቀጣዮቹ አምስት ቀናት ውስጥ ብቻ መሆኑ ተገልጸዋል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ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 ሳውዲ ያለ ፈቃድ ሀጂ ሲፈጽሙ የሚገኙ ሰዎችም ለአምስት አመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለከሉ ተናግረዋል። ህንዳዊ ዶክተር ነኝ እያለ ሲያጭበረብር የነበረው ህንዳዊ በፖሊስ በቁጥጥር ስር ውሏል። የህክምና ባለሙያዎች ከቦታ ቦታ ተንቀሳቅሰው አዲስ የህክምና ስራ በሚጀምሩበት ጊዜ ማህበረሰቡ እንደ አዲስ ልዩ አቀባበል ያደርግላቸዋል። የሚሰጣቸውም ህክምና ማራኪ ፈዋሽና ፈጣሪ ለአካባቢው የላከው አዳኝ አድርገው ይመለከቱታል። በሀገረ ህንድም የተከሰተው ይሄውን። እኔ እንግሊዛዊ ነኝ አላቸው፣ አመኑት። በመጨረሻም የህንድ ፖሊስ እንግሊዛዊ ዶክተር መስሎ ሲያጨበረብር ነበር ያለውን ተጠርጣሪ በቁጥጥር ስር አውሏል። ግለሰቡ በሰራው ቀዶ ጥገና የሰው ህይወት ጠፍቷል በሚል ነው ፖሊስ ቁጥጥር ስር የዋለው። ለጦርነት ዝግጁ ነው። ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለምም አንድት ስንዝር አናፈገፍገም። ይህ የኢራን ኢስላማዊው ዘብ ጦር አይአርጂሲ ዋና አዛዥ የዛሬ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካርሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦቿም ወደ ህንድ ውቅያኖችና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎቿም ተሰድረው የጠላት አቅጣጫን እንዲያልመ ተዘጋጅተዋል። በዛሬው ዕለት የኢራን እስላማዊ ዘብ ሰራዊት አይ አር ጂ ሲ አየር ኃይል ለየትኛውም ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የአይ አር ጂ ሲ ዋና አዛዥ በኢድ ዕለት ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆመው ድንጋይ እንደሚወራወር ሰው ነች፣ አሜሪካ ወደኛ ስተወረውር የቆመችበትን መስታወት እንሰባብረዋለን ማለቱ ይታወሳል። ትራምፕም ዝቷል፣ ኢራንም ዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት አሜሪካ ገብቷል። ኢራን አጻፋዊ ምላሽዋ አሜሪካና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ብላለች። ነውጠኛው ትራምፕ ከሁለተኛው የዓለም ጦርነትን በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየተደለቀ ነው። ክብራትና ክብራን የቻናላችን ቤተሰቦች ከብራና መረጃ የሰቱ አኳር ዜናው እስካሁን ተከታተላችኋቸውን ይመስሉ ነው። በሌሎች አዳዲስና ወቅታዊ ትኩስ መረጃዎቻችን እንመጣለን። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሰው እናሳስባለን። የቻናላችን አንዱ ሲሆናችሁ ሰብስክራይብ አድርጉ በማለት በክብር እንጋብዛለን። ብራና መረጃ ጤና ይስጥልን።